ኢትዮጵያ ሀገራችን በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አመራር በመደመር እሳቤ ሁለንተናዊ ብልጽግናን ለማረጋገጥ ጉዞ ጀምራለች። በዚህ ጉዞም በርካታ አስደማሚ ውጤቶች ተመዝግበዋል። ሁለንተናዊ ብልጽግና ከኢኮኖሚ ሀብት ማፍራት በላይ ዜጎች ጤናማና ደስተኛ ህይወት እንዲኖሩ የሚያደርግ ነው። ከዚህ ውስጥ ጤናማና ደስተኛ ህይወት እንዲኖሩ ከሚያደርጉት ውስጥ ጤናው የተጠበቀ በተመቻቸ ከባቢ፣ በንጹህ አየር ባለው አካባቢ መኖር ነው። ለዚህም ነው ክቡር ጠቅላይ ሚኒስትራችን በሳቸው ሀሳብ አመንጭነት እና ግንባር ቀደም ፈጻሚነት የአረንጓዴ አሻራ ንቅናቄ በጣም በአጭር ጊዜ ውስጥ አርባ ስምንት ቢሊየን በላይ ችግኝ መትከል የተቻለው ይሄ የአረንጓዴ ኢኮኖሚ ወይ ደግሞ ለአየር ንብረት ለውጥ የማይበገር ኢኮኖሚን ለመገንባት አንድ እርምጃ ወደፊት፣ ትልቅ እርምጃ፣ ኢትዮጵያን በአየር ንብረት ለውጥ የማይበገር ኢኮኖሚ ከመገንባት ከዓለም ተምሳሌታዊ አገራት ሀገር ያደረጋት ትልቅ ስራ ነው። እንደምታወቀው፣ ይሄ ስራ ኢትዮጵያ የኮፕ ሰላሳ ሁለት ዝግጅት እንድታዘጋጅም ተመርጣለች ማለት ነው። ይሄ በሀገር ቤት የተሰራው በክቡር ጠቅላይ ሚኒስትራችን አመራር የተሰራው ስራ ነው ኢትዮጵያን ይሄን እድል እንድታገኝ ያስቻላት ማለት ነው። ይሄ የአረንጓዴ ኢኮኖሚ መገንባት ወይም ደግሞ ለአየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባት ሙሉ ለማድረግ የትራንስፖርት እና ሎጂስቲክስ ዘርፉ ወደ አየር የሚለቀውን በካይ ጋዝ ለመቀነስ ስራዎች ተጀምሯል። የዚሁ የአረንጓዴ ኢኮኖሚ አካል የሆነው ከትራንስፖርት የሚወጣውን በካይ ጋዝ የመቀነስ ስራ በሴክተሩ ፖሊሲ፣ እቅዶች እና ስትራቴጂዎች በተነደፈው መሰረት ተግባራዊ መሆን ጀምሯል። በተለይ ከ2017 ጀምሮ በስፋት ወደዚህ ስራ ተገብቷል። ታዳሽ ኃይል የሚጠቀሙ ተሽከርካሪዎች ብቻ ወደ ኢትዮጵያ ገበያ እንዲገቡ የማድረግ ስራ በመንግስት ቁርጠኛ አቋም እየተከናወነ ይገኛል። ይህንኑ ስራ ውጤታማ ለማድረግ በዚህ ስራ የተሰማሩ አምራቾችንም የቴክኖሎጂ አቅራቢዎችንም ተጠቃሚውንም ግንዛቤ ለማስጨበጥና የአረንጓዴ ትራንስፖርትን ስኬት እውን ለማድረግ ኤግዚቢሽንና ፎረሞች ማዘጋጀት ጀምረናል። ቅድም እንደተባለው አምና በ2017 የተሳካ የግሪን ሞቢሊቲ ኤግዚቢሽንና ባዛር አካሂደናል ማለት ነው። ያንን የግሪን ሞቢሊቲ ኤግዚቢሽንና ባዛር በየዓመቱ ለማድረግ በያዝነው እቅድ መሰረት የዘንድሮው በኛ አቆጣጠር ከታኅሣሥ 9 እስከ 12 ወይ ደሞ በፈረንጆች አቆጣጠር ከዲሰምበር 18 እስከ 21 የሚካሄድ ይሆናል ማለት ነው። እዚህ ኤግዚቢሽንና ባዛር ላይ ይሳተፋሉ ብለን የምንጠብቀው የኤሌክትሪክ ወይም ደግሞ ሌሎች ታዳሽ ኃይል ተጠቃሚ ተሽከርካሪዎችንና ተያያዥ ምርቶችን የሚያመርቱ አምራቾች፣ አቅራቢዎች። ሁለተኛ የጋዝ ተሽከርካሪዎች፣ በጋዝ ኃይል የሚንቀሳቀሱ ተሽከርካሪዎች አምራቾችና አቅራቢዎች አቅራቢዎችና ተያያዥ ቴክኖሎጂን የሚያመርቱ። እንደሚታወቀው ኢትዮጵያ ሀገራችን በ2018 በዓመቱ መጀመሪያ ባለው ወራት ውስጥ አንዱ ያበሰረችው በስርዓት የጋዝ ምርት መመረት መጀመር ነው። ይሄን የጋዝ ምርት ከኢትዮጵያን ከነዳጅ ጥገኝነት የሚያላቅቅ የትራንስፖርት ሴክተሩን ተጠቃሚ የሚያደርግ የትራንስፖርትና ሎጂስቲክስን ዋጋ በትርጉም ባለው መልኩ የሚቀንስ ትልቅ ስራ ነው እና ለሴክተሩ ትልቅ የምስራች ነው። ይህንንም ተከትሎ ክቡር ጠቅላይ ሚኒስትራችን በጋዝ የሚሰሩ ተሽከርካሪዎች በተለይ አውቶቡሶችና ከባድ የጭነት ተሽከርካሪዎች ከቀረጥ ነፃ ወደ ኢትዮጵያ እንዲገቡ በሰጡት አቅጣጫ መሰረት ተግባራዊ እየሆነ ይገኛል። በዚሁ መሰረት ይሄንን ለገበያ ለማሳወቅ አምራችና ተጠቃሚን ለማገናኘት ስለ ጋስ ተጠቃሚ ተሽከርካሪ ግንዛቤ ለመፍጠር በዚህ ኤግዚቢሽን ላይ እነሱን የሚያቀርቡ የሚያመርቱና ተያያዥ ምርቶችና አገልግሎቶች የሚያቀርቡ አካላት በዚህ በኤግዚቢሽንና ባዛር ላይ ይሳተፋሉ ብለን እንጠብቃለን። ሌላው የቴክኖሎጂ ባለቤቶች የተለያዩ ቴክኖሎጂ አሉ። ከአሽከርካሪና ተሽከርካሪ ጋር የተያያዙ ከትራንስፖርትና ሎጂስቲክስ ጋር የተያያዙ በርካታ ቴክኖሎጂዎች አሉ። የአይቲ ቴክኖሎጂ ሶፍትዌር፣ ያለሙ እና ሌሎች ከዚህ ጋር የሚያያዙ ከባቢ አየር የሚለቀቅን በካይ ጋዝ የሚቀንስም ቴክኖሎጂ ያላቸው ስላሉ እነሱም ይሄንኑ ቴክኖሎጂያቸውን ይዘው በዚህ ኤግዚቢሽንና ባዛር ላይ ይሳተፋሉ ብለን እንጠብቃለን። የጥናትና ምርምር ተቋማት በአየር ንብረት ለውጥ ጋር ተያይዞ በተለይ ከአካባቢ አየር ጋር እና አረንጓዴ ኢኮኖሚን እውን ከማድረግ ጋር ተያይዞ በዚህ ዘርፍ ጥናትና ምርምር የሚያደርጉ ተቋማትና አካላትም በዚሁ ኤግዚቢሽንና ባዛር ላይ ይሳተፋሉ ተብሎ ይጠበቃል። እንዲሁም የአየር ንብረት ተቆርቋሪ ድርጅቶችና የሕብረተሰብ አንቂዎችም በዚሁ ኤግዚቢሽንና ባዛር ላይ ይሳተፋሉ። የተለያዩ የመንግስት ተቋማትና የመንግስት አመራሮችም በአጠቃላይ ሕብረተሰቡ በዚህ ኤግዚቢሽንና ባዛር ላይ ይገኛል ተብለን ይጠበቃል። ከኤግዚቢሽኑ ጎን ለጎን ውይይቶች አሉ፣ ፎረሞች አሉ። በዚህ ፎረም ላይ አምራቹ ከፖሊሲ አውጪ ጋር ይገናኛል፣ ይወያያል። ሴክተሩን የግሪን ትራንስፖርትን እውን በማድረግ ውስጥ መፈታት ስላለባቸው ጉዳዮች፣ መደረግ ስላለባቸው፣ መስተካከል ስላለባቸው፣ መቀየስ ስላለባቸው ፖሊሲዎች፣ ህጎች ይወያያል። የወደፊት አቅጣጫ ያስቀምጣል። ለችግሮች መፍትሄ የመፍትሄ ሀሳብ ያቀርባሉ። ለበለጠ ስራ የተሻለ ምቹ ሁኔታ ይፈጥራሉ ብለን እንጠብቃለን። በኤግዚቢሽን ተሳታፊዎች እንዲሁም የኤግዚቢሽን ተሳታፊዎች እርስ በርስ ልምድ ይለዋወጣሉ፣ የገበያ ትስስር ያደርጋሉ፣ ይተዋወቃሉ፣ ይተሳሰራሉ። ህብረተሰቡም ከአምራቹ እና ከአገልግሎት አቅራቢዎቹ ጋር ይገናኛል፣ ግንዛቤ ይፈጥራል፣ የገበያ ትስስር ይፈጠራል ብለን እንጠብቃለን። ብዥታዎችም በቴክኖሎጂዎቹ በተሽከርካሪዎቹ እና ተያያዥ ጉዳዮች ላይ ያሉ ብዥታዎችም በዚሁ ኤግዚቢሽንና እና ባዛር ይጠራሉ ብለን እንጠብቃለን። በዚህ ኤግዚቢሽንና እና ባዛር ላይ በርካታ የዓለማችን ሀገራት ይሳተፋሉ ብለን እንጠብቃለን። ምክንያቱም ኢትዮጵያ በታዳሽ ኢነርጂ ተጠቃሚነት በተለይ ትራንስፖርቷን ለማዘመን በካይ ጋዝን ከመቀነስ አንጻር ከዓለም ግንባር ቀደም እርምጃ እየወሰደች ያለች ሀገር ነች እና ይህንን ምርትና አገልግሎት ያላችሁ ከታዳሽ ትራንስፖርት፣ አረንጓዴ ትራንስፖርት ጋር ተያይዞ ምርትና አገልግሎት ማቅረብ የሚችሉ ቴክኖሎጂ ማቅረብ የሚችሉ አካላት ኢትዮጵያ ትልቅ መዳረሻ ትሆናለች። መንግስት በያዘው ቁርጠኛ አቋም መሰረት ከዚሁ ጋር ተያይዞ እዚህ በዚህ ቴክኖሎጂ ላይ ምርትና አገልግሎት ላይ ግንባር ቀደሙ የዓለማችን ሀገራት ይሳተፋሉ ብለን እንጠብቃለን። ከመቶ በላይ ድርጅቶች፣ አገልግሎት ሰጪዎች፣ ቴክኖሎጂ ባለቤዎች፣ ተመራማሪዎች ይሳተፋሉ ብለን እንጠብቃለን። ሲደመር የኢትዮጵያን የአረንጓዴ ኢኮኖሚ ግንባታ አላማ ስኬት በትራንስፖርትና ሎጂስቲክስ ሴክተር ጉልህ አስተዋጽኦ እንዲኖረው ያደርጋል ይሄ ኤግዚቢሽንና ባዛር። በዚህም የሚሳተፉ አካላት በመመልከትም ምርትና አገልግሎታቸውን ለተጠቃሚ በማስታወቅም የሚሳተፉ አካላት ለኢትዮጵያ አረንጓዴ አሻራ ሂደት የራሳቸውን አሻራ ያኖራሉ። ስለሆነም ሁላችሁም ምርቱ አረንጓዴ ትራንስፖርት ጋር የተያያዘ ከኤሌክትሪክ ተሽከርካሪና ተያያዥ አገልግሎቶች ጋር የቻርጂንግ ሌሎች ተያያዥ አገልግሎቶች ላይ የተሰማራችሁ አምራቾች፣ አቅራቢዎች፣ በትራንስፖርት ሴክተር ቴክኖሎጂ አቅራቢዎች፣ ተመራማሪዎች፣ ፖሊሲ አውጪዎች እንዲሁም መላው ሕብረተሰባችን በዚህ ኤግዚቢሽን ላይ እንድትሳተፉ ጥሬን አቀርባለሁ። ተሳትፋችሁ የሚገኘው ከሚገኘው ጥቅም ተቋዳሽ እንድትሆኑ በዚሁ አጋጣሚ ጥሬን አስተላልፋለሁ። በድጋሜ ይሄ ኤግዚቢሽን ከታኅሣሥ 9 እስከ 12 በእኛ አቆጣጠር ወይ ደግሞ በፈረንጆች አቆጣጠር ከዲሰምበር 18 እስከ 1 በአዲስ አበባ ኢንተርናሽናል ኮንቬንሽን ሴንተር የሚካሄድ ይሆናል። ይሄን ኩነት የትራንስፖርትና ሎጂስቲክስ ሚኒስቴር ከፓወር አፍሪካ ጋር በጋራ በቅንጅት የሚያዘጋጁት ይሆናል። ተሳተፉ፣ ተጠቀሙ። በአረንጓዴ ኢኮኖሚ ግንባታ ውስጥ የራሳችሁን የማይተካ ሚና ተጫዋቱ፣ አሻራችሁን አኑሩ። ላለሁ አመሰግናለሁ።